ምዕራፍ አስራ ሰባት ኢዮብ መለሰ እንዲህም አለ። እንዲህ ያለ ብዙ ነገር ሰማሁ። እናንተ ሁላችሁ የምታደክሙ አጽናኞች ናችሁ። የመጣላችሁን ሁሉ ያለ ልክ ትናገራላችሁ። ትከራከሩ ዘንድ ምን አስቸገርኳችሁ? እኔ ደግሞ እናንተ እንደምትናገሩ ትናገር ነበር። ነፍሳችሁ በነፍሴ ፋንታ ብትሆን ኖሮ እኔም ነገርን እናገር ነበር ራሴንም በእናንተን ላይ እነቀንቅ ነበር። በአፌም ኃይል ቢኖረኝ ኖሮ ከንፈሬን ባልገታሁ ነበር፣ የምናገረውንም ባሻሻልሁ ነበር። እኔ ብናገር ቁስሌ አይድንም፣ ዝምብልም ህመሜ ይብስብኛል። አሁን ግን የብድ ቁርጥራጭና ብጥስጣሽ አደረግከኝ። እኔንም መያዝ ምስክር ሆነብኝ። ሐሴት በእኔ ላይ ተነሳች፣ በፊቴም ተከራከሩብኝ። በቁጣው ጣለኝ፣ ጥርሶቹም አፋጨብኝ። ፍላጻዎቹ በእኔ ላይ ፈተነ። ዓይኖቼን አፍስዞ ጋረደኝ። በተሳለ ጦርም ጉልበቴን ወቅቶ ጣለኝ፣ በአንድነትም ከበቡኝ። እግዚአብሔር ለጠማማ ሰው አሳልፎ ሰጠኝ፣ በክፎችም እጅ ጣለኝ። ተዘልዬ ስኖር ጣለኝ። የራስ ፀጉሬን ይዞ ነጨው፣ እንደ አላማም አድርጎ አቆመኝ፣ እንደ ጉበኛም ተመለከተኝ። በጦር ከበቡኝ፣ ኩላሊቴንም ወጉኝ። እነርሱም አራሩልኝም። ሐሞትንም በምድር ላይ አፈሰሱ። በውድቀት ላይ ውድቀትን አደረሱብኝ። ኃያላኑ እየገሰገሱ ሮጡብኝ። በቁርበቴ ላይ ማቅ ሰፉ። ሐሞትንም በምድር ላይ አፈሰሱ። በውድቀት ላይ ውድቀትን አደረሱብኝ። ኃያላኑ እየገሰገሱ ሮጡብኝ። በቁርበቴ ላይ ማቅ ሰፋ። መከራዬ በመሬት ላይ በዛች ሆዴ በለቅሶ ተቃጠለ። የሞት ጥላን በቅንድቦች ላይ አያለሁ። ነገር ግን በእጄ አመፃ የለም፣ ጸሎቴም ንጹህ ነው። መሬት ስጋዬን ይሸፍነው ይሆን? ደሜ ሲፈስ ሲሆን የምጮህበትስ ቦታ አገኝ ይሆን? አሁንም እንሆ ምስክሬ በሰማይ አለ፣ የሚያውቅልኝም ባርያም ነው። ጸሎቴ ወደ እግዚአብሔር ትድረስ፣ አይኔም በፊቴን ባታፍስዝ የሰው ልጅ ከባልንጀራው ጋር እንደሚሟገት ሰው በእግዚአብሔር ፊት ለመሟገት ምን ነው በቻለ። የተቆጠሩ ዘመኖች ደረሱ፣ እኔም ወደማልመለስበት መንገድ እሄዳለሁ። ምዕራፍ 17 ነፍሴ የሚያወጣት ያስጨንቀኛል። መቃብርንም መመኛለሁ፣ ግን አላገኘሁም። እየለመንኩ ደከምኩ። ምን ሳደርጋለሁ? በአዳንም ገንት ዘቤን ሰረቁኝ ከኔ ጋር ጋና የሚመታ ማን ነው? ልባቸውም ከጥበብ ሰውረዋል። ስለዚህ ከፍ ከፍ አታደርጋቸውም። ለብዝበዛ ባልንጀሮቹን አሳልፎ የሚሰጥ ሰው የልጆቹ ዓይኖች ይጨልማሉ። ለአሕዛብ ምሳሌ ያደረገኝ መሳቂያና መዘባበቻም ሆንኳቸው። ዓይኖቼ በእምባ የተነሳ ፈዘዙ፣ ሁሉም እጅግ ተጸየፈኝ። ደስታዬን ተማምኛት ነበር፣ ነገር ግን ጠፋችብኝ። አግባብስ ወደ ሃጣን እንትመለስ ዘንድ ነው። ነገር ግን ወደ መንገዴ እንድመለስ እንተማመናለሁ። እጆቹንም የንጹህ ናቸውና ደስታዬን አገኛታለሁ። ነገር ግን እናንተ ሁሉ ወደዚያ መጥታችሁ ታዩኛላችሁ። በእናንተ ዘንድ እውነትን አላገኘሁምና ዘመኖች በጭሆት አለቁ። የልቤ ስርም ተቆረጠ። ቀኑ ለሊት ሆነብኝ። ከጨለማው የተነሳ ብርሃኑ አጭር ነው። ብዘገይም ሲኦል ቤቴ ናት። ምንጣፌም በጨለማ ተነጥፏል። ሞትን አንተ አባቴ ነህ አልሁት፣ ትሎችም እናንተ እናቴም ወንድሞቼም ናችሁ አልኋቸው። እንግዲህ ተስፋዬ ወዴት ናት? ዳግመኛስ መልካምን ነገር አያታለሁን? ከእኔ ጋር ወደ መቃብር ትወርዳለችንስ? አብረንስ በመሬት ውስጥ እንቀበራለን? ምዕራፍ 18 የበልዳኖስ ንግግር አዌካዊ ባልዳኖስ መለሰ እንዲህም አለ ዝም የማትለው እስከ መቼ ነው? እኛም እንድንነግርህ ታገዝ። ስለምን እንደ እንስሳፍ በፊትህ ዝም አልን? መከራው ይገባሃል። አንተስ የሞትህ እንደሆነ ምንድን ነው? ከሰማይ በታች ምድር ስለ አንተ ባድማ ትሆናለችን? ወይንስ ተራሮች እስከ መሠረታቸው ይናወጣሉን? የኃጢአተኞች መብራት ይጠፋል፣ ነበልባላቸው ብልጭ አይልም። ብርሃኑ በድንኳን ውስጥ ይጨልማል፣ መብራቱን በላዩ ይጠፋል። የተዋረዱ ሰዎች ንብረቱን ይወስዳሉ። ምክሩንም ትጥላዋቸዋለች። እግር በወጥመድ ትያዛለች፣ በመረብም ትታሰራለች። አሸክላዎች በላዩ ይመጣሉ፣ የተጠሙትም በእርሱ ይበተናሉ። በምድር ላይ የሸምቀቁ ገመዱ ተሰውራለች፣ የሚተመተመውም በመንገዱ ላይ ነው። መከራ በዙሪያው ታጠፋለች፣ ብዙ ጠላቶችም ከእግሩ በታች ይመጣሉ። ኃይሉ በራብ ትደክማለች። አስጨናቂ መቅሰፍትም ተዘጋጅቶለታል። ጭኖቹ ይበሰብሳሉ። ሞትም መልካም ህዋሶቹም ይበላል። ጤንነት ከስጋው ትርቃለች። መከራው ትጸናለች። እግዚአብሔር ይበቀለዋል። በሌሊት በድንኳን ውስጥ ለእርሱ የማይሆነው ይኖራል። እርሱ መልካም ነገር በዲን ይበተናል። ስሩ ከበታቹ ይደርቃል ፍሬውም ከላዩ ይረግፋል መታሰቢያውም ከምድር ይጠፋል በምድር ስም አይቀርለትም ከብርሃን ወደ ጨለማ አርቀው ያፈልሱታል ከህዝብ መካከል የሚራራለት የለም ቤቱ ከሰማይ በታች አይቀርለትም ነገር ግን በአድ በንብረቱ ላይ ተድላ ያደርጋል ድሃው በእርሱ ያጉረመርማል ፊተኞቹም ይደነቃሉ የኃጢአተኞች ቤት እንዲህ ነው እግዚአብሔርንም የማያውቁ ሰዎች ስፍራ ይህ ነው። ምዕራፍ 19 የኢዮብ መልስ። ኢዮብም መለሰ እንዲህም አለ። ነፍሴን የምትነዘንዟት በቃላችሁስ የምታደቁኝ እስከ መቼ ነው? ነገር ግን እግዚአብሔር ይህንን እንዳደረገ ብኝ ወቁ። አስር ጊዜ ትናገራላችሁ ትሰድቡኛላችሁም። በሰውነቴ ላይ በጠላትነት ስትነሱብኝ አታፍሩም። በእውነት እኔ ከበደልኩ፣ ስህተቴ ከእኔ ጋር ትኖራለች። የማላውቀውንም ነገር ተናገርሁ፣ ነገርም ስንፍና ነው እንጂ በየጊዜው አይደለም። ወየውልኝ! አፋችሁ በእኔ ላይ ከፍ ከፍ ታደርጋላችሁና፣ ትጓደዱብኝ አላችሁ፣ ትዘልፉኝም አላችሁ። እንግዲህ እግዚአብሔር እንዳወከኝ፣ ማዕቱንም በእኔ ላይ እንዳበዛ አወቁ። እነሆ በዘለፋ እደክማለሁ፣ አልናገርምም። አሰምቼም እጩሃለሁ፣ ነገር ግን ፍርድ የለኝም። ዙሪያዬ ታጥሯል፣ መተላለፊያም የለኝም። በፊቴ ጨለማ ጋርዶበታል። ክብሬን ገፈፈኝ፣ ዘውዴንም ከራሴ ላይ ወሰደ። በዚያና በዚህ አፈረሰኝ፣ እኔም ሄድኩ፣ ተስፋዬም እንደዛፍ ቆረጠው። በታላቅ ቁጣም ያዘኝ፣ እንደ ጠላትም ቆጠረኝ። ሰራዊቱ አብረው በኔ ላይ መጡ፣ የሸመቁብኝም መንገዴን ከበቡ። ወንድሞቼ ተለዩኝ፣ ከኔ ይልቅ በአዳን ወደዱ። ጓደኞችም አላዘኑልኝም፣ ዘመዶች አልተረዱኝም፣ ስሜንም የሚያውቁ ረሱኝ። ቤተሰቦቼና ሴት አገልጋዮቼ ሊያዩኝ አልፈቀዱም፣ እንደ መጻተኛም አስመሰሉኝ። አገልጋዮችን እጠራቸዋለሁ፣ ነገር ግን ቸሊሉኛል። ባፌ ለማመጣቸዋለሁ ሚስቴን ለማመጣት አለው፣ እሷ ግን ትጠቃቀስብኛለች። የቤተሰንቤንም ልጆች ፈጽሜ አቆላምጣቸዋለሁ። ለዘለዓለም ተስፋ ቆረጡብኝ። ብነሳም በእኔ ላይ ሐሜት ይናገራሉ። ያዩኝ ሁሉ ተጸየፉኝ። እኔ የምወዳቸው በላዬ ላይ ተነሱ። ቁርበቴ ከሴጋዬ ጋር ይበጣጠሳል፣ አጥንቶች የሚፋጩብኛል። እናንተ ወዳጆች ሆይ ማሩኝ፣ ማሩኝ፣ የእግዚአብሔር እጅ ዳሶኛልና። ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ? ከስጋዬ ስለምን አትጠግቡም? ቃሌን ማን በጻፈው? ማንስ በመጽሐፍ ውስጥ ለዘላለም ባተመው? ማን በብረት ብዕርና በእርሳስ በአለት ላይ በቀረጸው? እኔ ግን የሚያህ ቤዠኝ ህያው እንደሆነ፣ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ፣ በዚያ ጊዜ ከስጋዬ ተለይቼ እግዚአብሔር እንዳይ አውቃለሁ እኔ ራሴ አየዋለሁ፣ አይኖችም ይመለከቱታል፣ ከኔ ሌላ አይደለም። ሁሉም በብብቴ ተፈጸመ። በፊቱ ምን እንናገራለን? የነገሩ ስርም በእርሱ ዘንድ ተገይቷል ብትሉ እናንተ አሳርን ፍሯት፣ ቁጣ በኃጢአት ላይ ይመጣልና፣ ያን ጊዜም ክፋታችሁ ከየት እንደሆነ ያውቃል። ምዕራፍ ሃያ የሶፋር ሁለተኛ ንግግር። አሜናዊ ሶፋር መለሰ እንዲህም አለ እንደዚህ እንደምትልስ አልጠረጠርሁህም ነበር። በእውነትም ከኔ አትሻልም። የትምህርቴን ጥበብ ብነግረህ ሰማኝ፣ የማስተዋሌም መንፈስ ይመልስልኛል። ሰው በምድር ላይ ከተፈጠረ ከድሮ ዘመን ጀምሮ በአንተ ዘመን እንዲህ ያለ ነገር ታውቃለህን? የኃጢአተኞች ደስታ ታላቅ ሰልፍ ነው። የዝንጎች ደስታ ጥፋት ነው። መባው ወደ ሰማይ ቢወጣ መስዋዕቱም እስከ ደመና ቢደርስ፣ እንሆ ተደላድያለሁ በሚልበት ጊዜ ለዘላለም ይጠፋል። የሚያውቁትም ወዴት ነው ይላሉ። እንደ ሕልም ይበረራል እርሱም አይገኝም፣ ሲነጋም እንደማይታወቅ እንደ ሌሊት ራእይ ይሰደዳል። ዓይን አየችው፣ ነገር ግን ዳግመኛ አታየውም። ስፍራውም ከእንግዲህ ወዲህ አያውቀውም። የተዋረዱ ሰዎች ልጆቹ ያጠፋሉ። እጆቹም የሐዘን እሳት ያቃጥላቸዋል። ጭንቀት በአጥንቶቹ ሞልቷል። ነገር ግን ህመሙ ከእርሱ ጋር በመሬት ውስጥ ይተኛል። ክፋት በአፉ ውስጥ ብትጣፍጠው ከምላሱም በታች ቢሰውራት ቢጠብቃትም ባይተዋትም በግሮሮ መካከል ቢይዛት መብሉ ባንጀቱ ውስጥ ይገለባበጣል። ፈጽሞ ራሱን መረዳት አይችልም። የእፉኝትም መርዝ ከከንፈሩ በታች አለ። በአመፃ የሚሰበሰብ ሀብትም ይጠፋል። የሞት መላእክትም ከቤት ውስጥ እያዳፋ ያወጣዋል። የባብ መርዝ ይጠፋል፣ የእፉኝትም ምላስ ይገድለዋል። የመንጋዎች ጥጆች የማሩና የቅቤውንም ፈሳሽ አይመለከትም። ለማይቀምሰው ለማያኘከውና ለማይውጠው ሀብት በከንቱ ይደክማል። የደካሞች ቤቶች አፍርሷልና ያልሰራውንም ቤት በዝ ብዙ አለና፣ ለንብረቱ ጥበቃ የለውም። የወደደውንም ነገር አያገኝም፣ ለሀብቱ ትርፍ የለውም። ስለዚህ በረከቱ አትከናወንለትም። በጠገበ ጊዜ ይጨነቃል፣ መከራም ሁሉ ያገኘዋል። ሆዱን ቢያጠግብ የመዓት መቅሰፍት ይጨምርበታል። የህመሙ ስቃይ ይጸየፍበታል፣ ከሰይፍም ኃይል አያመልጥም። የናስም ቀስት ይወገዋል ቀስቱም በስጋው ውስጥ ያልፋል። ክፉም ነገር በሰውነቱ ይመላለሳል። ፍርሃትም ይወድቅበታል። ጨለማ ሁሉ ይጠብቀዋል። እፍ የሚባል እሳትም ይበለዋል። እንግዲህም ቤቱን ያጠቀዋል። ሰማይ ኃጢአቱን ይገልጥበታል። ምድርም በእርሱ ላይ ትነሳለች። ጥፋትም ቤቱን ወደ ፍጻሜ የማጣታል። የቁጣ ቀንም ትመጣበታለች። ከእግዚአብሔር ዘንድ የኃጢአተኛ ሰው እድል ፈንታው ከሚያየው ከፈጣሪው የተመደበ እርስቱ ይህ ነው። ምዕራፍ 21 የኢዮብ መልስ ኢዮብ መለሰ እንዲህ አለ። እኛ አጽናና ነው እንዳትሉኝ ስሙ። ቃሌን ስሙ እናገር ዘንድ ዝም በሉ። ከተናገርኩ በኋላ ትስቁብኛላችሁና፣ ሰው የሚዘልፈኝ አይደለም፣ ስለምን አልቆጣም? ወደ እኔ ተመልከቱ ተደነቁም። እጃችሁንም በጉንጫችሁ ላይ አኑሩ። እኔ ባሰብኩ ቁጥር እጨነቃለሁ፣ ጻርም ስጋዬን ይይዛል። ስለምን ኃጢአተኞች በሕይወት ይኖራሉ በባለጠግነት ስለምን ያረጃሉ? ዘራቸው በፊታቸው ከእነርሱ ጋር ጸንቶ ይኖራል፣ ልጆቻቸውም ባይናቸው ፊት ናቸው። ቤታቸው በብልጽግና የተሞላ ነው፣ የሚያስፈራቸውም የለም። ከእግዚአብሔር ዘንድ መቅሰፍቱን አይመጣባቸውም። ወሬዎቻቸው አይመክኑም፣ ላሞቻቸው አይጨነግፉም፣ በደህናም ይወለዳሉ። እነርሱ እንደ በጎች ለዘላለም ይጠበቃሉ። ልጆቻቸው በፊታቸው ይዘፍናሉ፣ በገናና መሰንቆ ይዘው ይዘምራሉ። በመዝሙራቸው ደስ ይላቸዋል። እድሜያቸው በተድላ ይፈጸማሉ፣ በሲኦል ማረፊያም ይጋደማሉ። እግዚአብሔርም እንዲህ ይሉታል፣ ከእኛ ዘንድ ራቅ፣ መንገድህን የምናውቅ ዘንድ አንወድም እንገዛለትስ ዘንድ እርሱ ምን ይችላል? ወይንስ ወደ እርሱ ብንቀርብ ምን ይጠቅመናል? እነሆ በጎነታቸው በእጃቸው ውስጥ አለች፣ የሀጣን ሥራ አይመለከትም። የሀጣን መብራት ትጠፋለች፣ መቅሰፍትም ትመጣባቸዋለች፣ የበቀል ቁጣም ይይዛቸዋል። በንፋስም ፊት እንደገለባ ገለባ አውሎ ንፋስም እንደሚወስደው ትቢያ ይሆናሉ። ልጆቹ ሀብቱን አያገኙም፣ እግዚአብሔር ብድራቱን ይከፍለዋል። እርሱም ያን ጊዜ ያውቃል። አይኖቹ ልጆቹ ሲወጉ ያያሉ። እግዚአብሔር አይናቸውንም የወደደውን በቤት ውስጥ ያደርጋል። ወራቶቹም ከቁጥር ድንገት ይጎድላሉ። ጥንቱ ዕውቀትን ምክር የሚያስተስምር እግዚአብሔር አይደለምን? በነፍስ ጉዳዩ የሚፈርድ እርሱ አይደለምን? አንድ ሰው በሰላም ተዘልሎ ሲቀመጥ በሁሉ ፈጽሞ ደስ ብሎት ሳለ ይሞታል። በውስጡ ስብ ሞልቷል፣ የአጥንቶቹም ቅልጥም ፈስሷል። ሌላውም ሰው መልካም ነገር ከቶ ሳይበላ በተመረረች ነፍሱ ይሞታል። ሁሉም በአፈር ውስጥ በአንድ ላይ ይተኛል፣ ትሎችም ይሸፍኗቸዋል። እነሆ ደፍራችሁ በእኔ ላይ በጠላትነት እንደተነሳችሁ አውቅ ያለሁ። እናንተ ያለቃው ቤት የት ነው ኃጢአተኛውም ያደረበት ድንኳን የት ነው ብላችኋልና። መንገድ ኃላፊዎች ጠይቋቸው፣ ምልክታቸውንም አታገኙም። ኃጢአተኛውንም ክፉ ቀን ትጠብቀዋለች፣ በቁጣ ቀን የሚወስዳታል። መንገዱን በፊቱ የሚናገር ማን ነው? እርሱ የሠራውንስ የሚመለስለት ማን ነው? እርሱ ግን ወደ መቃብር ይወስዳታል፣ በመቃብር ውስጥ ይጠብቃል። የሸለቆ ጓል ይጣፍጣታል። በፊቱ ቁጥር የሌለው ሰው አለ። ለምን በከንቱ ታጽናኙኛላችሁ? በእናንተ ዘንድ ግን እረፍት የለኝም። ራፋያ ሁለት የሶስተኛው ዙር ንግግር